በወተት ላም እርባታ ላይ መሰማራት ለምትፈልጉ ከአምስት የወተት ላሞች በታች ከሆነ ስራው አያዋጣም፣ አድካሚ ነው። ይህን ነገር ዘርዘር አድርጌ ልንገራችሁና የራሳችሁን የሆነ ውሳኔ የምትወስኑበት ይሆናል ማለት ነው። በተለያየ አንግል አይቼ ነው ምነግራችሁ። አምስት ጉዳዮችን አስቀምጥላችኋለሁ። ይህንን ያልኩበት ምክንያት የራሴ የሆነ ምክንያት አለኝ። ስራው ላይ እንደመሆኔ መጠን እንደዚህ ባላደርጋቸው ወይም ደግሞ ይህንን ባስተካክል ኖሮ ብዬ ከማስቀምጣቸው ነገሮች ውስጥ የሚካተቱ ናቸው። ስለዚህ ብትገዙ ብትገዙ እንደ ቢዝነስ አስባችሁ ከሆነ ወይም ደግሞ እንደ ትርፋማ ሆኜ ነገ አስፋፋዋለሁኝ ብላችሁ የምታስቡ ከሆነ ከአምስት ላም በታች ባታስገቡ ጥሩ ነው። ስለዚህ ከአምስት በታች ከአምስት ላም በታች የምታስገቡ ካላችሁ ጥንቃቄ ልታርጉ የሚገቧቸው ነጥቦች አሉ። የመጀመሪያው መረዳት ያለብን ነገር አንድ ላም ወይም ደግሞ ሁለት ላም ገዝተን በአጭር ጊዜ ውስጥ ትልቅ እርባታ ፈጥራለሁኝ ብሎ ማሰብ ትንሽ የሚያስቸግር ይመስለኛል። ለምን እንደ ዶሮ እርባታ ወይም ደግሞ እንደ ፍየሎችና እንደ በጎች ወይም ደግሞ ከብቶችን እንደ ማድለብ ስራ አይደለም። የአጭር ጊዜ ትርፍ አይደለም። በወተት ላም እርባታ ላይ የምታዩት የረጅም ጊዜ ነው። የረጅም ጊዜ ሲባል የሚመጡት አምስት አመታት ላይ ይሄን ያክል ላሞች ሊኖሩኝ ይገባል ብላችሁ የምሰሩት ነው እንጂ በመጪዎቹ ሶስት ወር ይሄን ያክል ገንዘብ ይዛለው፣ ይሄን ያክል ላሞች ይኖሩኛል፣ ይሄን የሚያክል እርባታ ፈጥራለውኝ ብላችሁ የምታስቀምጡበት አይደለም። የረጅም ጊዜ ስራ እቅድ ሊኖረው ይገባል። የወተት ላም እርባታ ላይ የሚሰማራ ሰው የረጅም ጊዜ በአመታት ነው የሚያስቀምጠው እቅዱ ራሱ ሲያስቀምጥ ከሶስት ዓመት በኋላ ከአምስት ዓመት በኋላ ከሰባት ዓመት በኋላ ይህንን የሚያክል እርባታ መፍጠር ፈልጋለሁ ብሎ ነው የሚያስበው። እንደ ዶሮ እርባታ በጣም አጫጭር ስራዎችን ሰርታችሁ በአጭር ጊዜ ውስጥ ወይም ደግሞ እንደ ፍየሎች፣ እንደ በጎች፣ እንደ ከብቶች አይደለም። ኢንቨስትመንቱም ወይም ደግሞ ኢኒሻል ኢንቨስትመንት እንደ መነሻ የምታወጡትም ገንዘብ ከፍ ያለ ነው ከሌሎቹ አንጻር ስንመለከት ማለት። ስለዚህ አመታትን የሚወስድ ስራ ነው የመጀመሪያው። ሁለተኛ ከአምስት ላም በታች ማድረጋችሁ በተወሰነ መልኩ ለጀማሪዎች በሁለትም በአንድም ግቢያችሁ ውስጥ እያሰራችሁ መስራት ይቻላል። ያንን እየተቃወምኩ አይደለም። ነገር ግን ደግሞ ቢዝነስ እንደ ቢዝነስ አስባችሁ ወይም ስራዬ ነው ሌሎች ስራዎቼን ለቅቄ እዚህ ላይ መሰማራት እፈልጋለሁ ሌሎቹን ዘግቼ እዚኛው ጋር መምጣት እችላለሁ አለብኝ ወይም ደግሞ ለሌላው የምሰጠውን ጊዜ ሙሉ በሙሉ ወደዚኛው ማፍሰስ እፈልጋለሁ ብላችሁ ሀሳባችሁ ከሆነ በትንንሽ ላም የምሰሩ ከሆነ እጅጋ ድካሚነቱ፣ ጊዜ ወሳጅነቱ በጣም ከፍተኛ ነው። ስለዚህ በትንሹ አምስት ላሞችን በአንድ ራሱን በቻለ እርባታ አቋቁማችሁ መስራት ይኖርባችኋል። በትንሹ አምስት ላሞችን እንደ ስራ ተብሎ ከታሰበ በዚህን ያክል መጠን ማስገባት ያስፈልጋል ማለት ነው። የወተት ምርትም እንዳይቆራረጥባችሁ ያደርጋል። ያ ማለት ከተራ አካባቢዎቻችሁ ጋር ወይም ከደንበኞቻችሁ ጋር ቋሚ የሆነ የገበያ ትስስርን ለመፍጠር የምርት መቆራረጥ እንዳይኖርም ያደርጋል። የምርት መቆራረጥ የሚኖር ከሆነ በየጊዜው አዳዲስ ደንበኞችን እንድትይዙ ሊያስገድዳችሁ ይችላል። ያ ደግሞ አሁን ካለው ውድድር ጋር ተያይዞ ትንሽ አመቺም አይደለም። በፈለጋችሁት አይነት ጊዜ በፈለጋችሁት አይነት መጠን ልታስረክቡ የምችሉባቸው አይነት ቦታዎች ላይኖሩ ይችላሉ። ስለዚህ የወተት ላም የወተት ምርታችሁ እንዳይቆራረጥም ከዚህ በተጨማሪ የወተት እርባታ ስራ የብላችሁ የምሰሩት ስራ ነው። ቅድም ካልኩት ጋር ትንሽ የሚገናኝ ነገር አለው። ወይም ደግሞ ከብቶቹን አስራችሁ በቀን ሁለቴ የጎበኛችሁ የምሰሩት አይነት ስራም አይደለም። ስራ የብላችሁ ጊዜያችሁን ሰውታችሁ ጊዜያችሁን ሰጥታችሁ ለከብቶቻችሁ የምትሰሩ ስራ ነው። የቅርብ ክትትል ያስፈልጋችኋል። የቋሚ ተንከባካቢ ያስፈልጋችኋል። ስለዚህ እናንተ በተለይ ባለቤት ከሆናችሁ በቅርብ ክትትል ስለሚያስፈልጋቸው በቅርብ ክትትል ደግሞ ለሁለትና ለሶስት ላም ቅርብ ክትትል እያረጋችሁ ሌሎች ስራዎቻችሁን ትታችሁ ሌሎች ማድረግ ያሉባችሁ ነገር ትታችሁ ለሁለትና ለሶስት ላም ወይ ለአንድ ላም ጊዜያችሁን የምትሰጡ ከሆነ ትንሽ አዋጭነቱ ጊዜያችሁ መስዋዕት አርጋችሁ የምታገኙ ገንዘብ ትንሽ የሚመጣጠን አይደለም። ስለዚህ አሁንም የከብት ጭማሪ ያስፈልጋችኋል ማለት ነው። ነገር ግን ደግሞ አሁንም በሁለትና በሶስት ላም እንዳትሰሩ ማለቴ ሳይሆን፣ ጎን ለጎን ልትሰሩ የምችሎቹ ስራዎች ናቸው። ለምሳሌ የዶሮ እርባታ ቢኖራችሁ፣ ከዶሮ እርባታ ጎን ለጎን ሁለት ላሞችን መስራት ትችላለ። አንድ ቢዝነሱን የምታውቁበት ነው የምትማሩበት ነው። ሁለተኛ ነገር ደግሞ ቀስ ብሎ የሚያድግ አይነት ስራ ነው። ብዙ የሚያስቸኩላችሁ አይደለም። ሌላ ዋነኛ የሚባል የፍየል እርባታ ሊኖራችሁ ይችላል። ከብቶችን ማደለብ ሊኖራችሁ ይችላል። በጎን ለጎን ደግሞ ሁለትና ሶስት ላሞችን አስራችሁ ልትንከባከቧቸው ወይም ደግሞ ጎን ለጎን ያንን ቢዝነስ ልታስኬዱ የምችሉበት አይነት ሁኔታ አለ። ስለዚህ በዋናነት ማያዝ ነገር ግን ከሌሎች ቢዝነሶች ጎን ለጎን የሚሄድ ከሆነ ቁጥሩ አነስተኛ ቢሆንም ብዙ ችግር አይፈጥርባችሁም። ነገር ግን ሁሉን ነገር ትታችሁ ሁለት ላም የምትንከባከቡ ከሆነ ከሁለት ላም የሚገኘው በአመታት ውስጥ ነው ለውጡን እንኳን የምታገኙ። ስለዚህ እናንተ ቀድማችሁ ከቢዝነሱ ልትወጡ ትችላላችሁ፣ ልትደክሙ ትችላላችሁ። አሰልቺነቱ በጣም ብዙ ነው። ከብቶች ቁጥር እየጨመረ በሄደ ቁጥር ስራውም እየከበደ ይመጣል። ከዚህ በተጨማሪ ደግሞ ለስራው ያላችሁ ሞራልም እየጨመረ ይመጣል። ስለዚህ ከዚህ ጋር ተያይዞ ላም የላም ቁጥርን መጨመር እጅግ በጣም አስፈላጊ ይሆናል ማለት ነው። ሌላው ከዚሁ ጋር ተያይዞ እንግዲህ ከአንድ ላምና ከሁለት አንድ ላምም ቢኖራችሁ ሁለትም ላም ቢኖራችሁ፣ አስርም አስራ አምስትም ላም ቢኖራችሁ ችግሮች ይገጥማሉ። ችግሮች በሚገጥሙበት ሰዓት ለነዚያ ችግሮች መፍትሄ የምታደርጉት እናንተ ናችሁ። ለመፍትሄው የሚወስደባችሁ ጊዜ፣ የምትጨነቁ ጭንቀት፣ መስዋዕት የምትከፍሉባቸው መንገዶች አሉ። እነዚህ ሁሉ ተመሳሳይ ናቸው። ለሶስት ላምም ባለሙያ ስጠሩ ተመሳሳይ ነው፣ እራሳችሁ ስታክሙም ተመሳሳይ ነው። በተወሰነ መልኩ የወጪ ልዩነት ብቻ ሊኖረው ይችላል እንጂ ሌላ ልዩነት አይኖረው። ስለዚህ ለዚህ ስራ ብላችሁ የምታወጡት ኢነርጂ በብዙ ቢሆንም በትንሽ ቢሆንም ኦልሞስት በጣም ተመሳሳይ ነው። ስለዚህ በተወሰነ መልኩ መጠኑን ከፍ አድርጋችሁ ብትሰሩ እመክራለሁ። እንደ ቢዝነስ ከታሰበ ነው ምላችሁ። ከዚህ ጋር ተያይዞ የምትገዟቸው ደግሞ ሌሎች ግብአቶች አሉ። መኖ በሉት፣ ጭድ በሉት፣ ሳር በሉት፣ ድርቆሽ በሉት፣ እንዲሁም ደግሞ የተመጣጠነ መኖ፣ እነዚህ ሁሉ ከብዛት ጋር የሚገናኙ ናቸው። ስራውን ለመስራት እንግዲህ በጣም የሚያከብድባችሁ ወይም ደግሞ ሁለትም ሶስትም ላምኖሯችሁ ያንን ግብአት የምትገዙበት መጠን እንዲሁም ደግሞ ብዛት ደግሞ ስታስገቡ ለምሳሌ ሳር በብዛት ስታስገቡ በምን ያክል ልዩነት እንዳለው በዋጋ እንዲሁም ደግሞ መኖ በብዛት ስታስገቡ ምን ያክል ዋጋ አለው። ኦልሞስት እንደውም ወደ ምን ይገፋፋችኋል? ወደ ማምረቱ ልታዘነብሉ ትችላላችሁ። እና የከብቶች ብዛት ሲኖራቸው እነዚህ እነዚያ አይነት ስራዎችን በዚህ መልኩ ትሰሯችኋላችሁ ማለት ነው። ስለዚህ በአጭር ጊዜ ውስጥ ለውጥ ለማየት የሚፈልግ አርቢ ካለ በወተት ላም እሰማራለሁ ብሎ የቆረጠ ከሆነ መጠኑን ከፍ አድርጎ ቢጀምር በጣም የተሻለ ነው። ስለዚህ ስድስት ሰባት ላሞችን አስገብታችሁ ከሆነ ከመቼው ብዙ ጥጆችን እንደምታገኙ ራሱ ግራ ነው የሚያጋባችሁ፣ በጣም ፍጥነቱ ማለት ነው። አንደኛዋ በጣም ስትዳረስ ክበድ ስትሆን፣ አንደኛዋ ትወልዳለች፣ አንደኛዋ ገና እርግዝና ስትይዝ፣ በተመሳሳይ አንደኛዋ ደግሞ ለመውለድ ትቃረባለች፣ የእርግዝና አጋማሹን ትጨርሳለች። የወተት ምርታችሁ አንዱ በአንዱ አንዱ በአንዱ እየተተካ ጥጆቻችሁ በጣም ይበዛሉ። እነዛ ጥጆች አድገው እንደገና ደግሞ ኮርማ ለመያዝ ሲበቁ እናቶቻቸው ድጋሜ ይወልዳሉ። ስለዚህ ከዚህ ጋር ተያይዞ በተወሰነ መልኩ የሚተካካ ነገር አለውና ስራው አሰልቺ እንዳይሆን እዚህ ጋር የሆነ ነገር ስትበሳጩ፣ እዚህ ጋር አንዷ ላም ወልዳ የምታዩበት አይነት መንገድ አለ። ስለዚህ በእንደዚህ አይነት መልኩ እየተተካካ የሆነ አንድ ውጥረት አንዱ ቻሌንጅ ሲያደርጋችሁ፣ አንደኛው ደግሞ የሚያስደስት ነገር ይኖረዋል። ሁለት ላም አንድ ላም ይዛችሁ ግን በጣም ረጅም ጊዜ በጣም አሰልቺ ይሆንባችኋል። ነገር ግን ደግሞ እንዳልኳችሁ ከስራችሁ ጎን ለጎን ለመስራት ደግሞ አመቺ ነው፣ ትንሽ ቁጥሮችን ለመያዝ ከነሱ ብዙ የምጠብቁት ነገር የለም። ብዙ ትኩረትን የሚፈልጉ አይደሉም። ከስራችሁ ጎን ለጎን ያክል መስራት ይቻላል። ለዛሬ ያመጣውላችሁ ሀሳብ ይሄንን ይመስል ነበረ። ቻናላችን እንግዲህ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ አብረን እንቆያለን። ሰላም።